ጌታችንና መድኃኒታችን ኢየሱስ ክርስቶስ በተለምዶ የተራራው ስብከት ተብሎ በሚታወቀው ትምህርት ውስጥ በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ እንዲህ አለ። ብፁዓን ነዳያን በመንፈስ እስመሎሙ ይእቲ መንግሥተ ሰማያት። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በመንፈስ ድሆች የሆኑ ማለት መንፈሳዊ ድሆች መሆናቸውንና ድነት እንደሚያስፈልጋቸው የተረዱ ሰዎች ናቸው። እነዚህ ሰዎች ደስ ይበላቸው። ምክንያቱም መንግሥተ ሰማያት የእነርሱ ናትና፣ አለ ጌታ ኢየሱስ። አያችሁ፣ ወንጌል የሚገለጠው በከንቱ መንፈሳዊ እብሪተኝነት ውስጥ ሆነው ባለጠጋ ነኝ፣ ምንም ነገር አያሻኝም ለሚሉት ሳይሆን፣ ለትሑታንና መንፈሳዊ ድህነታቸውን ለተረዱ ሰዎች ነው። ትዕቢተኛ ልብ ያለው ሰው ድነትን ወይም ጽድቅን በራሱ ጥረት ለማግኘት ይሻል። ነገር ግን ሰው ሊድን የሚችለው ኃጢአተኛ ወይም መንፈሳዊ ደሃ መሆኑን አውቆ የኃጢአት መድኃኒት ወደ ሆነው ወደ ኢየሱስ ክርስቶስ ሲመጣ ብቻ ነው ያኔ እግዚአብሔር በክርስቶስ ሊሰጠው ያዘጋጀለትን የጽድቅ ስጦታ ይቀበላል ሰው በራሱ መልካም ሥራ ወይም በሚያከናውናቸው ሃይማኖታዊ ተግባራት ደህንነትን መግዛት አይችልም መልካም ሥራ ወይም ሃይማኖታዊ ተግባራትን ማከናወን በራሱ መልካም ቢሆንም እናም በራሳችን ጽድቅ መተማመናችንን ትተን በቀራንዮ መስቀል ላይ ወደ ተሠራልን የማዳን ስራ እንመልከት።